ይኸውላችሁ ልጆች ትንሽ ደቂቃ ብቻ ነው የምወስድባችሁ። ምንድን ነው አባዬ? ስለ ምርመራው ላናግራችሁ እፈልጋለሁ። እሺ፣ ግን አባቴ ስለሚጨነቅ ቶሎ ይንገሩኝ። ልጅ ከኔ ውጪ አባታለች እንዴ? አንተ አባቷ ነህ እንዴ? እና ምንሽ ነኝ? አንተ ኮ የኔ አባት ነህ። ለጫውታው ነው። እሺ፣ ጋሽ ስለምቸኩል ይንገሩኝ። አና ካባትሽ ጋር እንደምትኖረ የሰማሁ መሰለኝ አዎ አሁን ደግሞ ታሞ ሆስፒታል ነው ያለው። እና አባትሽ ሆስፒታል ታሞ ተኝተው ነው አንቺ እዚህ ስራ ብለሽ የመጣሽው? ምን አማራጭ አለኝ? የስራ ፍቅር ነው ወይስ ሜላትን ፈርተሽ ነው? እትዬ በጣም ጥሩ ሰው ናቸው፣ እኔ ፈርቻቸው አላቅም። ታዲያ እንደዛ ከሆነ እዛው ሆነሽ አባትሽን ማስታመም አልነበረብሽን? በተደጋጋሚ ስራ ስለቀረው እንዳይከፋቸው ብዬ ነው የመጣሁት። አባዬ የፈለከን ስለ ሀና አባት ታሪክ ለማውራት ነው እንዴ። ናቸው ብዬ ነው የመጣት አባዬ የፈለከን ስለ ሀና አባት ታሪክ ለማውራት ነው እንዴ? ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች እንዴናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ ጋር ሁሉ አማን ነው፣ ሁሉ ሰላም ነው። አዲስ ቪዲዮ ይዤ መጥቻለሁ። ኖላዊ ድራማ፣ ውድ ተመልካች ኖላዊ ድራማ እንግዲህ ዛሬ በጣም አንዳንድ ቦታ በጣም ደስ የሚል አነጋገርም አለ። እንግዲህ በመግቢያው ላይ አስገባላችኋለሁ። ውድ ተመልካች፣ ላይክ እና ሼር እያደረጋችሁ ይህንን ቪዲዮ አብረን ከመጀመሪያው እስከ መጨረሻ አብረን እና ያለን ማለት ነው። እና እንግዲህ ውድ ተመልካች፣ ሀና የሀና አባት ዛሬ አባትሽ እኔ ነኝ ብሎ እንግዲህ ሻንጣውን ይዞ መጥቶ ሀና እኔ ነኝ አባትሽ፣ አትደንግጪ በቃ ሀና በጣም ነው የደነገጠችው። በጣም ነው ያፈጠጠችው። እንግዲህ ዛሬ የሀና አባት እንደመጣና መጣና ለሷ ልጄ ነሽ እኔ አባትሽ ነኝ ብሎ ለሀና እንደነገራትና እንደገና ደሞ ሃና በጣም ደስ ብሏት እንደገና ደግሞ ሀሰትንም አገኛት ሀሰትንም ለብር ብለሽ ትንሽ ጠቅጠቅ አርግቷታል። ሀሰትንም ለብር ብለሽ የምታደርጊው ነገር ቢቀርብሽ ይሻላል እንደማለት ነው መሰለኝ። ውድ ተመልካች እንግዲህ ሀሰትም አባቴ ነው ትላለች። ሁለቱም እንግዲህ ያው አላማሩኝም። ሀሳት አላማረችኝም እና ሁሉም እንግዲህ ያው ግር ግር ላይ ነው ያሉት። ወይዘሮ ማለት ደግሞ ለእኔ ሳትነግረኝ እንዴት ልትመጣ ቻልክ መስፍን ብላ በቃ ቁጭ ብ- ውጭ ካንተ ጋራ አለውጣም እያለች ነው እረምን እረምን ውጭ ካንተ ጋራ አለውጣም ብላ እንግዲህ እየተናገረች ነው እንግዲህ። እሱ ሳይነግራት እኔ አንዳንድ ነገር ቤት ውስጥ ዞር ዞር ስላለ ለማንም መናገር አልፈለግኩም፣ መጥቼ እንድነጋገር ነው የመጣሁት። ላንቺ ባልነግሪሽም ምን ችግር አለው ብሎ ቢያስረዳትም ወይዘሮ ማለት ፈቃደኛ አይደለችም። እንግዲህ አቶ መስፍንም ጥቁረቱን ሀና ላይ ነው እያደረገ ያለው። ያቺኛዋ ደግሞ እርግቤ መታ እሱ ጎንም ስትቀመጥ እርግቤ እንግዲህ፣ አንቺ ነሽ አደለ እንዴ ሰራተኛዋ፣ የማለት ሰራተኛ አንቺ ነሽ አደለ እንዴ ብሎ እየነካካት ነው። እንዴ አዎ ብላ ዝም አለች ደንግጣ፣ አባዬ ነው የምትለው። በመካከሉ ሀና መጣች። ሀና በመካከላቸው ስትመጣ ሰላም ሰላም፣ በመካከላቸው ስትመጣ እንግዲህ አንተ አባቴ እንኳንም ደህና መጣ፣ ግን ለምንድን ነው ሳትነግረን የመጣከው አባቴ ብላ ሀናን ጥያቄ፣ ወንዱ ልጁም ጥያቄ አቅርቧል። ቤት ውስጥ ለተፈጠረ ነገር ነው አሳስቡን የመጣሁት። አንደኛዋ ልጅ መታ ነበረ። ያቺ እሷ ልጅ የሜላት ሰራተኛ አይደለችም እንዴ ብሎ ሲያናግር ዛሬ ሀና ኤሌትሪክ፣ ማነች እርግቤ ኤሌትሪክ ጨበጠቻ እንደ ማለት እንግዲህ ብቻ ራስችዋለሁ። የሆነ መልስ ለአባቷ ሰላም እየሰታለች እንግዲህ ውድ ተመልካች፣ ይሄው እዚህ ጋር እያነጋገረችው ነው። እሱ ደግሞ እውነትም ሀናን ነው የሚመስለው እሱም በጣም በሚገርም ሁኔታ እንግዲህ ትወነው እየቀጠለ ነው። አብረን እናያለን። እዚህ ጋ ሰላም አባዬ እያለችው ሃናና ሀናና መስፍን አቶ መስፍን አብረው ሲያወሩ ቆማ እያዳመጠች ነው። እንግዲህ ይሄ ሁሉ ራሷን እየጠረጠረች ስለሆነ ነው። እንግዲህ በራሷ የምትተማመነው ነገር እንደሌለ በግልጽ ቪዲዮ እያሳየች ነው። የሚቀጥለው ቪዲዮ ደግሞ እዚህ ጋር ሀና አባቷን እንትን ቤት ምንድን ነው ሐኪም ቤት ሄዳ አባቷን እየጠየቀቻት ነው እየጠየቀች ነው። እንግዲህ ትላንትና ስራ ስለረፈደብኝ ጆሮ መጥተው አንተ ጋር ይቀመጥ በማለት ሄዳለች። ጆሮ ደግሞ አባቷን ያሀና ነበት። ቁማር እንጫወት እኔና እርሶ እያለ ነው። ጆሮ ጆሮ እኮ በጣም እንደ ልቡ ነው። ምን ችግር አለበት? ምንም ችግር የለበትም። እንግዲህ ቁማር እንጫወታለን ብሎ ቁማር እየተጫወቱ ሀና መጣች። አስር ብር ብር እናወጣለን ብሎ ደግሞ ሲያጭበረበረው፣ አስር ብር ወሰደበት። ከዛ በመካከሉ የእናንተ ጨዋታ አያልቅም እያለች ሀና ስትነገር ሀናን ሳይ ለአባቷ ብሩን እንደመለሳላት ነው የሚያሳየው። ውድ ተመልካች ይችኛዋ ደግሞ እርግቤ ደግሞ በጣም ጥርሷን እየነከሰች ነው። እዚህ ጋ ሀናን እንቀርግታታለች። የኔ መስቀል መልሽ የልጅነቴ ፎቶም ይሄ ነው መስቀሌንም የኔ ነው መስቀል ለእኔ ትርጉም አለው ብላ እንደውም አልመለሰም በማለት ሀናን እንዳነቀቻትና ሀና ወድ ትግስቷ ሀና ትግስት አላት ና ሀና ጠብቃ ጠብቃ መጨረሻ ላይ አለቃትም ሳለቅሽም ስትላት ሀና ወደዛ እንደወረወረቻት በቪዲዮም በፎቶም እየተመለከታችሁ ነው። እንግዲህ ውድ ተመልካች አቶ መስፍን ልብስ ቀይሮ ለብሶ ወይዘሮ ማለት ሊያነጋግር ፈልጎ ወይዘሮ ማለት እንግዲህ ህኝ ብላ ልጄ እርግቤ ነች ብላ ህኝ ብላ ክች ብላ ዝም ብላለች። ያው እንግዲህ እንደተባለው ወይዘሮ አልማስ አንዳንድ ጊዜ እንደዚህ እሷ ድርቅ ስትል ምን እንደ ምን እንደሰራች ለራሷም ሊገባት ይችላል። እንግዲህ ውድ ተመልካች ከመጀመሪያ እስከ መጨረሻ እግዚአብሔር እያሳመረላቸው እኛም ተመልካቾቻቸው ግራ እየገባን ነው። እንግዲህ ወይዘሮ አቶ መስፍን ኬት እንደመጣ ደውሎ ቢያንስ እንኳን ይሄን ነገር በጣም እየጠናችሁ እየበረታ ነው፣ ይሄንን ነገር መፍትሄ እናሰጣለን ልመጣ ነው ብሎ እንግዲህ መደወል እንዳለበት እንግዲህ እኛም ውድ ተመልካቾቻችሁ መግለጫ እንሰጣለን ማለት ነው እዚህ ጋና እነ እንግዲህ አቶ መስፍን እንኳን ደህና መጡ። ወደነ ሰላምዬና ወደነ ሀና እቻናል ዌልካም ቢለናል። እዚ ጋር ደግሞ እንግዲህ አስር በጣም ጨዋታ ሽማግሌውን በጣም እያጫወተው ነው። እንግዲህ የሚቀጥለው ሀናም እንግዲህ እዚህ ጋር በጣም ወደ ሰራዋ ሀና፣ ለምንድን ነው አባትሽ ታሞ እየተመላለሽ የምትሰሪው? አባትሽ እንደታመመ ግልጽ አርግተሽ ለአባት ለወይዘሮ ሜላት ተናግረሽ ባለሽበት ቦታ አባትሽን ቁጭ ብለሽ ብታሳምሚው ብታሳኪሚው ምን ችግር አለ? ለምንድን ነው አንቺ ወይዘሮ ሜላትን የምትፈሪው? ብሎ እንግዲህ የሀና አባት ነኝ ብሎ አዲሱ ሰውዬ የመጣ ሀናን በቪዲዮ ጠይቋታል። አይ እሳቸው በጣም ጥሩ ሰዎች ናቸው ድርጅቷንም በድርጅቷ ስም አባቴን እያሳከመች ነው። ምንም ነገር የፈራሁት ነገር የለም በጣም ስለረዳችን፣ እኔ ለራሴ ነው ይመቸኛል። ለራሴ ነው እየተመላለስኩ አባቴን እያሳከምኩ ያለሁት እንጂ ምንም ነገር እሳቸው አላረጉኝም። በጣም ጥሩ ሰዎች ናቸው ብላ እንግዲህ ለአቶ መስፍንሀና መልስ ሰጥታለች። እና እዚህ ጋ ነው እንደዚህ የሚነጋገሩት እንግዲህ፣ ወንድሟም ከእንግዲህ በኋላ የኛ እህት ነሽ። አይ ምን ነገር አልፈልግም። እና ኪችም ትሰሪያለሽ። ጠዋት ላይ አባቴ ሲያናግረኝ ተደብቀች ስትስቂብኝ ነበር ልበል። አዎ ምን ነው? ለምን ነበር ስትስቂ የነበረው? አባዬ ትክክለኛ ልጅ እንደሆንኩኝ ስላወቀ ደስ ብሎኝ ነዋ። እንዴት ማለት? እኔ እንዳየኝ ልጅ ብሎ ተቀበለኝ። ኧረ እባክሽ ድሃ በሕልሙ ቅቤ ባይበላ ኖሮ ማጣት ያቋምጠው ነበር አለች አክስቴ። ምን ማለት ነው? አባቴ ተሳስቶ ልጄ ስላለሽ የእውነት ልጁ ሆንሽ ይመስልሽ ነበር ደስ ያለሽ? ልጁ ሆንኩ ይመስለኝ ሳይሆን ትክክለኛ ልጁ እንደሆንኩ ስላወቀ ነው ደስ ያለኝ። አረ እባክሽ ልጁ ነሽ እንዴ? ማን እንደሆንሽ አላውቅም። ታሪኬንም ማንነቴንም እንዴት እንደሰረቅሽኝ አላውቅም። እናቴን የሆነ ነገር አድርገሽ ሸውደሻት ሊሆን ይችላል። አባቴ ግን ደመነፍሱ ከአባት ደመ ነፍስ ይልቅ የእናት አንጀት ስሜትን የበለጠ የሚረዳው አይመስልሽም በፍጹም ስሜት ስሜት ነው እናትም ሆነ አባት ለልጃቸው ያላቸው ስሜት አንድ አይነት ነው አተሳሳጂ እናት እውነት አባት እምነት አይደለም የሚባለው እሱ እኮ ሊታይ ቀርቧል ከምርመራው በኋላ ምን እንደሚመጥሽ አላውቅም ባይሆን እሱ ሳይሻልሽ አይቀርም ቆይ ግን የምርሽ ነው የምታዋሪው እኔ ራሴን እውነት ይዤ ነው እንደዚህ የምሆነው የአንቺን እውነት ግን እግዜር ይወቅልሽ ሱታትን ቅለኛ ነች። ምን ይዛ ነው እንዲህ የምትፎክረው? መብራን እናቴ፣ ድረሽ። እኔ እንዲህ አይነት የሌባ አይነት ደረቅ አይቻ